የመጀመሪያ ኢስላም አምባሳደር መዲና በገባበት ወቅት በእንግዳነት የተቀመጠው በከዝረጅ ጎሳ መኳንንቶች አንዱ በሆነው በአስዓዲ ብኑ ዞራራ ቤት ነበረ። አንድ ክፍልም ስለተሰጠው ይህንኑ ክፍል ወደ አላህ ለሚያደርገው ጥሪና ነቢዩ ሙሐመድ ሶለላሁ አለይሂ ወሰለምን ለማስታወቅ እንደ ማዕከል ተጠቅሞበታል። የመዲና ነዋሪዎቹም የወጣቱን ትምህርት ለመከታተል ይመጡ ጀመር። የአነጋገሩ ጣፋጭነት እንዲሁም ባህሪውና ስነምግባሩ ምግባሩ በዙሪያው የሚሰበሰቡትን ሰዎች እንደ መግነጢስ ስቦ ሊያስቀራቸው ይችሏል። ከዚህ ሁሉ ባሻገር ግን ሰዎቹ አንድ ብቸኛ ተአምር ነበር። ሙስአብ አስተምረው ሲጨርስ በኢስላም ጥላ ስር የሚገቡ ሰዎች አይታጡም። ከእለታት አንድ ቀን ግን አስአድ ብኑ ዙራራ የኢማን ተልእኮ ይዞ ከመጣው እንግዳው ከሙስአብ ኢብኑ ኡመይር ጋር በመሆን ከበኒ አልአሽሃል ጎሳ አባል ጋር ለመወያየት ሄዱ። የጎሳ አባላት የአትክልት ቦታ ውስጥ በመግባት ሙስአብ የተለመደውን ጣፋጭ ትምህርቱን ማስተማሩን ቀጥሏል። ኢስላምን ያልተቀበሉና ገና ስለ ኢስላም ምንነት ያላወቁ ሰዎችን የወጣቱን ነበልባል በጽሙና ይከታተላሉ። የአውስ ጎሳ አባል ሹማምንት ውስጥ የሚመደብ ግለሰብ ሙስአብ ከሚያስተምርበት ቦታ ደረሰ። ሰይፉን በእጅ ወድሯል። ሳዓድን በግጽበት ተመለከተው። ሙስአብ ሆይ ዛሬ ችግር ላይ ነህ። ይህ ሰው በጎሳችን ዘንድ ተሰሚነት ያለው ብልህ አእምሮና ባህሪ የተጎናጸፈው ሰው ነው። ኡሰይድ ኢብኑ ሁበይር ይባላል። እሱ ከሰለመ በርካታ ሰዎች ይከተሉታል። አላህም በእውነት ተማፀን፣ አቀራረብህንም ማሳምር በማለት ማሳሰቢያ ሰጠ። ኡሰይድም ወደ ሀገራችን መጣችሁ፣ ደካሞቻችንን ታታለላላችሁ። ህይወታችሁን የምትሹ ከሆነ ከዚህ ሰው ራቁ አለ። ሙሳ ወደ ኡሰይድ ዞሮ በሚማርክ አንደበቱ መናገሩን ጀመረ። አንተ ሹም ሆይ ከዚህ የተሻለ እድል ልትሰጠኝ ትፈቅደለህ? ምንድን ነው አለ። እኛ ጋር ተቀምጠህ የምንለውን ለመስማት ብትፈቅድልን መልካም ነው። የምንናገረውን ነገር ከወደድከው ትቀበላለህ፣ ካልወደድከው ደግሞ ከፊታችሁ እንዞራለን፣ ዳግም ወደ እናንተ እንመለስም። ኡሳይድ እውነትህን ነው በማለት ቀስቱን መሬት ላይ ቸክሎ ተቀመጠ። ሙስአብ ኢስላምን ትክክለኛ ገጽ አወሳለት፣ የቁርአን አንቀጽ አነበበለት። ፊቱ በርካታ ወገግ ማለት ጀመረ። የምታነበው እጅግ ማራኪ ነው። ለመሆኑ ወደ ኢስላም ስትገቡ ምንድን ነው የምትሉት አለ። ገላህን ታጠብ፣ ልብስህን ማጽዳ፣ ከዚያም ከአላህ ሌላ አምላክ እንደሌለና ሙሐመድ ሰለላሁ አለይሂ ወሰለም የአላህ መልክተኛ መሆናቸውን መስክር፣ በመጨረሻም ሁለት ረከዓ ሶላትን ስገድ የሚል ምላሽ ሰጠው። ውሳይድ በዚህ አለት ለኢስላም አደረ። ሳዓድ ኢብኑ ሙዐዝ እና ሳዕድ ኢብኑ ኦባዳን ጨምሮ በርካታ የአውስ ነገድ አባላት በእርሱ ሳቢያ ወደ ኢስላም ሊገቡ ችለዋል። ይህ ሁኔታም መዲና የነቢዩ ሰለላሁ አለይሂ ወሰለም የስደት ሀገር እንድትሆን አመቺ ሁኔታዎችን ፈጥሯል። የመጀመሪያው የነቢዩ ሰለላሁ አለይሂ ወሰለም ልዩ ልኡክ ሙሳ አቡልከይር አንጸባራቂ ድል አስመዝግቧል። ቀናት አለፉ፣ አመታት ተቆጠሩ። የአላህ መልክተኛና ሰለላሁ ዐለይሂ ወሰለም ጓዶቻቸው ወደ መዲና ተሰደዱ። ቁረሾችም ሴራቸውን ቀጥለውበታል። የጥቃት ዘመቻ ለመክፈት ዝግጅቱን በማድረግ ላይ ነበሩ። ቀን የአላህ ባሪዎችን ከመዲና ምድር ለመጠራረግ ጓጉተዋል። በወታደራዊ ኃይል የበድር ጦርነት ተከፈተ። የሚያስተምረውን አስተምሮ አለፈ። የውር ጦርነት ተራ ሆነ። የአላህ መልክተኛ ሰለላሁ ዐለይሂ ወሰለም ለዚህ ወሳኝ ፍልሚያ ሙስሊሞቹን አዘጋጁ። በሰይፍ በቆሙበት በመዘዋወርም ሰንደቅ አላማውን ከፍ አድርጎ የሚይዝ ሰው ለመምረጥ ቅኝታቸውን ቀጠሉ። ሙስአብን ጠሩ። ቀረበ፣ ሰንደቅ ዓላማውን አነገበ። አስፈሪው ጦርነት ተጀመረ፣ ተፋፋመ። ደጀል ሊሆን ከሚችል ኮረብታ ላይ በጥብቅ ማሳሰቢያ በት በተጠዋዋቂነት መሽገው እንዲቆዩ የነገሯቸው ቀስተኞች የጠላት ጦርን ሽንፈትና ሽሽት ሲመለከቱ ጦርነቱን በድል አጠናቀናል በማለት ቦታውን ለቀው ወረዱ። ጥቂቶቹ ሲቀሩ የመልእክተኛው ሰለላሁ ዓለይሂ ወሰለም ትዕዛዝ ተጣሰ። የጦርነቱ ሚዛን በድንገት ተለወጠ። የቁረሽ ፈረሰኞች መልቀቃቸውን ሲያስተውሉ በፍጥነት ያዙት። አማኞቹ ተከበቡ። ምድር ቀውጥ የሆነች፣ ለሽንፈት ተዳረጉ። የመከላከል አቅማቸውንና መመናመናቸውን የተመለከቱ አጋሪዎች በመልእክተኛው ሰለላሁ ዐለይሂ ወሰለም ላይ ጥቃት በመፈጸም ሊገሏቸው ቋመጡ። ሙስአብ ኢብኑ ኡመይር ባንዲራውን ከፍ አድርጎ በማውለብለብ ውጊያውን ቀጥሏል። በተደጋጋሚ አላሁ አክበር በማለት ወንድሞቹን ያበረታታል። ጠላት ዓይኑን በእሱ ላይ እንዲያተኩርና መልክተኛውን ሰለላሁ ዐለይሂ ወሰለምን እንዳያገኝ ለማድረግ ብርቱ ጥረት ማድረጉን ቀጥሏል። ግና የጠላት እጅ በዛበት። የእርሱን ሬሳ ረግጠው ነቢዩ ሙሐመድ ሶላላሁ አለ ወሰለምን ለመግደል የቋመጡ ከሀዲዎች አየሉ። የሙስአብ ኢብኑ ኡመይር የህይወት ፍጻሜ ክስተት ከአይን ምስክሮች እንስማ። ኢብን ሰዓድ እንዳሉት ኢብራሂም ኢብኑ መሐመድ ኢብኑ ሽረጂ ለአብደሪ ከአባቱ በመያዝ እንዳስተላለፈው ሙሳ ኢብኑ ዑመይር በውር ጦርነት ሰንደቅ ዓላማውን የማነገብ እድል ተሰጥቶት ነበር። በርካታ ሙስሊሞች ሲሸሹ ሙስአብ ግን በጽናት ተዋግቷል። ኢብኑ ቀሚህ የተባለ ፈረሰኛ ወደ እርሱ መጣ። መልክተኛው ሰለላሁ ዓለይሂ ወሰለም የመግደል እቅድ ነበረው። ቀኝ እጁን መታው፣ የሙስአብ እጅ ተቆረጠ። ሙስአብ ግን እንዲህ ይል ነበር፣ ሙሐመድ ከዚህ በፊት መልክተኞች እንደነበሩት ሁሉ እርሱ መልክተኛ ነው። ወማ ሙሐመዱን ኢላ ረሱሉን ቀድ ኸለት ሚን ቀብሊ ረሱል ሰንደቅ ዓላማውን በግራጁ ያዘው። ኢብኑ ቀሚህ ድጋሚ የሙሳዓብን ግራጅ መተው ተቆረጠ። ባንዲራውን የሚይዝበት እጆቹ ቢቆረጡ ሙሳዓብ በቀሪ የእጅ ክፍሉ ማለትም በጡንቻዎቹ በመታገዝ በደረቱ አቅፋ ያዘው። መሐመድ ከዚህ በፊት መልእክተኞች እንደነበሩት ሁሉ እርሱም መልእክተኛ ነው በማለት ማስተጋባቱን ቀጠለ። ኢብኑ ቀሚያህ ጥቃቱን በመቀጠል በቀስት ወገው። ሙሳዓብ ወደቀ፣ ባንዲራውም ወደቀ። አው ሙስአብ ወደቀ፣ ባንዲራውም ወደቀ። የሰማዕታት ቁንጩ የእህት ፍጻሜ የሆነ ከፍተኛ መስዋዕትነት እና ተጋርሎ የፈጸመው ወጣቱ ሙስአብ እስትንፋሱ ጠፋ። አው እርሱ ሲወድቅ ለራሱ አልነበረም ጭንቀቱ፣ መልክተኛው ሰላሁ ዐለይሂ ወሰለም ያለ ተከላካይ ቀርተው ይገደሉ ይሆን የሚል ነበር ስጋቱ። አው ለመልክተኛው ሰላሁ ዐለይሂ ወሰለም የነበረው ውዴታና ስስት ነበር። አደረገው የመጨረሻ ግብ ግብ ወመ ሙሐመዱን ኢላ ረሱሉን ቀድኸለት ሚንቀብል ቀብሊ ረሱል ለት የተናዘዘው። አው አላህ ይህንን የሙስአብ አቋም ሌሎች ሐረጎችን በመጨመር በቁርአን ምንባብ እንዲደነገጉ አድርጓል። መራራ ይሁር ጦርነት አከተመ። የቅኑ ሰማያት በድን አካል ከአሸዋው መሬት ላይ ወድቋል። በደሙ በቀለመው አፈር ውስጥ ፊቱን ደብቋል። መልእክተኛው ሰለላሁ አለይሂ ወሰለም ላይ አደጋ ሲደርስ ለመመልከት ያልፈለገ ይመስላል። መልእክተኛው ሰለላሁ አለይሂ ወሰለም ባልደረቦቻቸው ባልደረቦቻቸውም በሞት ተለይተው ሰማዕታት የሆኑ ተከታዮቻቸው በማፈላለግ ለመሰናበትና ግብአተ መሬት ለማስፈጸም በመዘዋወር ላይ ነበሩ። የሙስአብን አካል ተመለከቱ። እምባቸው ከግድብ እንደተለቀቀ ውሃ በድንገት ተዘረገፈ። ኸባብ ኢብኑ አረት ከዚህ ረገድ የሚያስገነዝበን ቁም ነገር አለ። ከአላህ መልክተኛ ሶለላሁ አለይሂ ሰለም ጋር የአላህ ንግግር ከፍ ለማድረግና የአላህን ምንዳ በመፈለግ ወደ መዲና ተሰደድን። መቼም ምንዳችን አላህ ፊት የተረጋገጠ ነው። ከእኛ ውስጥ ግን ያለፉ አሉ፣ በዚህ ዓለም የስራቸውን ምድራዊ ፍሬ ካልተመለከቱ። ሙስአብ ኢብኑ ኡመይር አንዱ ነው። የተገደለው የኡሑድ ጦርነት ላይ ነው። የሚገነዝበት ልብስ አልተገኘም። በዚሁ ልብስ ጭንቅላቱን ስንሸፍን እግሩ ይገለጣል። እግሩ ላይ ስናስቀምጣት ደግሞ ጭንቅላቱ ይገለጣል። የአላህ መልእክተኛ ሰለላሁ ዓለይሂ ወሰለም ከጭንቅላቱ ጀምራችሁ ገንዙት እግሩን ደግሞ በሳር ቢጤ የሸፍኑ፣ አሉ። ምንም እንኳን ነቢዩ ሙሐመድ ሶለላሁ አለይሂ ወሰለም አጎታቸው ሀምዛ በዚያው ጦርነት የተገደሉና በአካላቸውም ላይ ኢሰባዊ ድርጊት በመፈጸሙ ያዘኑ ቢሆኑም በበርካታ ሰዎች የሚመነዘሩ ወዳጆቻቸው በሞት በመለየታቸው ምክንያት ከፍተኛ ሀዘን ሲሰማቸው የስንብት ቃል ለመስጠት የቆሙት ግን የመጀመሪያ አምባሳደራቸው በሙስአብ ኢብኑ ኡመይር በድን አካል አጠገብ ነበር። ሚነል ሙዕሚን ሪጃሉን ሰደቁ ማ ዓሀዱላህ አለይህ የሚለውን አንቀጽ ካነበቡ በኋላ ሙስአብ የተገነዘበት ሸማ በትኩረት እየተመለከቱ እንዲህ አሉ። በመካ ተመልክቻለው። በጌጥ እንዳንተ የተዋበ አልነበረም። በገጽታ የሚያማረ እንዳንተ ማን አለ? አዎ፣ አንተ አሁን ጭንቅላትህ በመናኛ ሸማ ተል ሰለላሁ ዐለይሂ ወሰለም ሙስአብና ሌሎች ጓዶቻቸውን የወደቁበትን አውደውጊያ በትካዜ ቃኙ። ከዚያም የአላህ መልእክተኛ እናንተ አላህ ዘንድ በትንሳኤ ቀን ሰማዓት መሆናቸውን ይመሰክራል። በህይወት የተረፉ ባልደረቦችን እንዲህ አሏቸው፣ እናንተ ሰዎች ሆይ እነኚህን ጎብኛቸው፣ ተጠግታችሁ ሰላም ታቅርቡላቸው። ነፍሲ በእጁ በሆነች ጌታ እመሰክራለሁ አሉ ሙስአብ ኢብኑ ኡመይር ረዲየላሁ